እጢ ምን እንደሆነ እና ለምን አስፈላጊ እንደሆነ እንመልከት። ታይሮይድ ግላንድ ወይንም የታይሮይድ እጢ በአንገታችን የታችኛው ክፍል ላይ የምትገኝ የቢራቢሮ ቅርጽ ያላት ትንሽ ግን በጣም ወሳኝ እጢ ናት። ምንም እንኳ ትንሽ ብትሆንም በሰውነታችን ውስጥ ትልቅ ስራዎች አሏት። የታይሮይድ ግላንድ ሆርሞኖች በዋነኛነት የሚሰሩት በሰውነታችን ሜታቦሊዝም ላይ ነው። እነዚህ ሆርሞኖች ክብደቶን ለመቆጣጠር እድገትን እና የአካል ብቃት እንቅስቃሴን ይቆጣጠራሉ። የሰውነት ሙቀት ለመጠበቅ እና ልባችን፣ አእምሯችን፣ ጡንቻዎቻችን እንዲሁም ሌሎች ዋና ዋና የሰውነት ክፍሎቻችን በትክክል እንዲሰሩ ለማገዝ የታይሮይድ እጢ ትልቅ ሚና ትጫወታለች። ታይሮይድ ግላንድ ወይንም እጢ በዋናነት ሶስት ሆርሞኖች ታመርታለች። ታይሮክሲን ወይንም ቲ4፣ ትራይዶ ታይሮኒን ወይንም ቲ3 እና ካልሲቶኒን ይባላሉ። እነዚህ ሆርሞኖች እንዲመረቱ ደግሞ አእምሮአችን የሚልከው ታይሮይድ የሚያነቃቃ ሆርሞን ወይንም ቲኤስኤች ወይም ታይሮይድ ስቲሙሌቲንግ ሆርሞን የሚባለው ወሳኝ ነው። ታዲያ እንቅርት ወይንም ጎይተር ምንድን ነው? በቀላሉ ስትገለጽ እንቅርት ካንሰር ያልሆነ የታይሮይድ ግላንድ ወይንም እጢ ማበጥ ነው። ይህ የሚሆነው የታይሮይድ ግላንድ የራሱን ስራ በአግባቡ ማከናወን ሲያቅተው ነው። የታይሮይድ ሆርሞኖች በተለይም ቲስሪ እና ቲፎር ከአዮዲን ጋር በእጅጉ የተሳሰሩ ናቸው። አዮዲን በተፈጥሮ በባህር ምግቦች ውስጥ የሚገኝ ወይም አዮዲን በተጨመረበት ጨው ውስጥ የሚገኝ ንጥረ ነገር ነው። ታዲያ አዮዲን ለምን አስፈላጊ ነው? ምክንያቱም አዮዲን የታይሮይድ ሆርሞኖች ቲስሪ እና ቲፎር ዋና አካል በመሆን ያገለግላል። አዮዲን ስንመገብ ወደ ታይሮይድ ግላንድ ደርሶ ሆርሞኖችን ለማምረት ይጠቅማል። አዮዲን ለታይሮይድ ጤና ወሳኝ ስለሆነ በሰውነታችን ውስጥ የአዮዲን መጠን በጣም አስፈላጊ ነው። በጣም ትንሽ አዮዲን ሲኖር ሰውነታችን በቂ ሆርሞን ማምረት አይችልም። ይህም በህክምናው አጠራር ሃይፖታይሮዲዝም በመባል ይታወቃል። ይህ ደግሞ ፒቱታሪ ግላንድ የተባለው ተጨማሪ ቲኤስች ወይም ታይሮይድ ስቲሙሌቲንግ ሆርሞን እንዲልክ ያደርጋል። ቅድሚያ እንደገለጽኩት ቲኤስች ሆርሞን እንዲመነጭ አንገታችን ላይ የሚገኘው እጢ በተደጋጋሚ ስለሚያነቃቃ ታይሮይድ እንዲያብጥ ወይንም መጠኑ እንዲጨምር በማድረግ እንቅርት ወይንም ጎይተር እንዲፈጠር ያደርጋል። ነገር ግን በሰውነታችን ውስጥ በጣም ብዙ አዮዲንም ተመሳሳይ ችግር ሊያስከትል ይችላል። ይሁን እንጂ በዓለም አቀፍ ደረጃ የአዮዲን እጥረት ዋና ወይ ጎሮሮ እጢ እብጠት ወይንም እንቅርት መንስኤ ነው። እንቅርት ወይንም ጎይተር በጣም የተለመደው ምልክት በአንገታችን የታችኛው ክፍል ላይ ያለው የታይሮይድ እጢ ማበጥ ነው። ለአንዳንድ ሰዎች ይህ ብቸኛው ምልክት ሊሆን ይችላል። በሌሎች ሰዎች ግን የሚከተሉት ምልክት ያጋጥማቸው ወይንም ሊታይ ይችላል፦ የመተንፈስ ችግር፣ ሳል ወይንም ትንፋሽ ማጠር፣ የመዋጥ ችግር፣ እጆቻቸውን ከራስ በላይ እንዲከፍ አድርገው ሲይዙ የማዞር ስሜት ይሰማቸዋል፣ የአንገት ደም ስሮች ጎልተው መውጣት። እነዚህ ምልክቶች ይታያሉ። አሁን ወደ ዋናው ቪዲዮአችን ክፍል ደርሰናል። የአዮዲን ትክክለኛው መጠን እንዴት መጠበቅ እንደሚቻልና ከምን አይነት ምግቦች መቆጠብ እንዳለብዎት እንመለከታለን። ለአዋቂዎች የሚመከረው ዕለታዊ የአዮዲን መጠን 150 ማይክሮግራም ነው። እርጉዝ ከሆኑ ወይም ጡት እያጠቡ ከሆነ መጠኑ ከዚህ ከፍ ይላል። እርጉዝ ከሆኑ ፍላጎትዎ እስከ 220 እንዲሁም ት እያጠቡ ከሆነ ወደ 290 ማይክሮግራም ይጨምራል። አስፈላጊው ነገር በቂ አዮዲን ማግኘት ብቻ ሳይሆን ከመጠን በላይ ላለመመገብ መጠንቀቅም ያስፈልጋል። በሆርሞኖቹ መጠን መብዛት ወይንም ሃይፐርታይሮይዲዝም ምክንያት የጎሮሮ እጢ ካለቦ ዶክተሮ በሚለው መሰረት ከፍተኛ አዮዲን የያዙ ምግቦች ሙሉ በሙሉ ማስወገድ ወይንም መገደብ ሊያስፈልጎ ይችላል። ዋናውና የአዮዲን ምንጮች የሚከተሉት ምግቦች ናቸው። የባህር አትክልቶች በብዛት እንደኛ አገር የባህር አትክልቶች የማግኘት እድል የለንም። ነገር ግን በሌላ ዓለም የምትኖሩ ካላችሁ ይህም አጋጣሚ ካለ ልትጠቀሙ ትችላላችሁ። አሳ፣ ዝቅተኛ ስብ ያለው እርጎ ወይም ወተት መጠቀም፣ እንቁላል፣ ቱና ልትመገቡ እነዚህ ምግቦች ከፍተኛ የሆነ የአዮዲን ይዘት አላቸው። አዮዲን የተጨመረበት ጨው የባህር ምግብ ማግኘት ለማይችሉ ሰዎች ዋና የአዮዲን ምንጭ ነው። አንድ አራተኛ የሻይ ማንኪያ ወደ 71 ማይክሮግራም ይይዛል። ይህም ለአንድ ቀን ከሚያስፈልጎ ግማሽ ያህሉን ፍላጎትን ያሟላል። ታዲያ ይህ የሚሆነው ምግቡን ካበሰልን በኋላ ልንመገብ ስንል ከተጠቀምነው ነው። ታዲያ ምግብ እያበሰልን ምግቡ ከእሳት ሳይወርድ ጨው ብንጨምር ውስጡ ያለው የአዮዲን መጠን ወይንም ጥቅም ልናገኝ አንችልም። ምክንያቱም ሙቀቱ አዮዲኑ እንዲተን ስለሚያደርገው የባዶ የጨው ጣም እንጂ የአዮዲን ጥቅሙን አናገኝም። እባካችሁ በተለይ ይህንን ጥንቃቄ ብናደርግ የተሻለ ነው። ሌላው እንቅርትን ወይንም ጎይተር ሊያስከትሉ ወይንም ሊያባብሱ የሚችሉ የምግብ አይነት ወይም ጎይትሮጀኒክ ተብለው ይገለጻሉ። እነዚህ ምግቦች የታይሮይድ ሆርሞን ቲ ፎር የማስረግ መጠን ሊቀንሱ እና የታይሮይድ ሆርሞኖች የሚሰሩበት መንገድ በአሉታዊ መልኩ ሊያስተጓጉሉ ይችላሉ። በተለይም ሽማቶ ታይሮዳይተስ ያለባቸው ሰዎች ችግር ሊፈጥሩ ይችላሉ። ጎይተሮጀኒክ ወይም የታይሮይድ ችግርን ወይም ህመምን ሊያባብሱ የሚችሉ ምግቦች ጎመን፣ ብሮኮሌ፣ ስኳር ድንች፣ የግሉቲን ይዘት ያላቸው ምግቦች እንደ ስንዴ የመሳሰሉት የእህል ዘሮች አኩሪ አተር እና የአኩሪ አተር ውጤቶች ለችግሩ ተጋላጭ ከሆኑ ደግሞ እንዳይባባስ አልኮል አለመጠጣት፣ ቡና እና እነዚህ ምግቦች በተቻለ መጠን በምግባችን ውስጥ አለመካተት የተሻለ ነው። እነዚህ ምግቦች የግድ ማካተት ካስፈለገ እነዚህን ምግቦች ሙሉ በሙሉ ማስወገድ የለብዎት ምክንያቱ ሌሎች በርካታ የጤና ጥቅሞችን ይሰጣሉ። ነገር ግን ጥሬውን ከመመገብ እንዲቆጠቡ ይመከራል። ማጠብ፣ ውሃ ነክሮ ለሰዓታት ማቆየት ና በደንብ መቀቀል ወይንም ማብሰል በእነዚህ ምግቦች ውስጥ የሚገኙትን ኮይትሮጂንስ መጠን በእጅጉ ለመቀነስና እንቅርት፣ በተለይ ሃይፖታይሮዲዝም ወይንም የአዮዲ መጠን ዝቅተኛ መሆን ካለቦ ለመመገብ ደህንነታቸው የተጠበቀ ምግብ ያደርጋቸዋል። በሌላ በኩል ደግሞ ታይሮጅን የሚ ደግፉ ምግቦች አሉ። የታይሮይድ ችግር ካለበ መንስኤ ምንም ይሁን ምን እነዚህ ንጥረ ነገሮች መገኛ የሆኑ ምግቦች በየዕለቱ የሚመገቡት ምግብ ውስጥ ማካተት ሊያስፈልገው ይችላል። ታይሮሲን ወይንም አሚኖ አሲድ ያላቸው ምግቦች፣ ሲሊኒየም፣ ዚንክ፣ መዳብ፣ ብረት፣ ቫይታሚን ቢቱ፣ ቫይታሚን ቢስሪ እና ቢሲክስ ያላቸው ምግቦች፣ ቫይታሚን ሲ እንዲሁም ቫይታሚን ኤ ይዘት ያላቸውን ምግብ በየዕለቱ አካተው ቢመገቡ የታይሮይድ ወይንም የእንቅርት ችግር እንዳይባባስ ያግዛል። እነዚህ ንጥረ ነገሮች የያዙ ምግቦችን በአመጋገበው ውስጥ በማካተት የታይሮይድ ጤናውን ማሻሻል ይችላሉ። አሁን በጣም ወሳኝ የሆነውን መልእክት ለመናገር እፈልጋለሁ። ምንም እንኳን የጉሮሮ እጢ ማበጥ ካንሰር ባይሆንም ለጤናው ወሳኝ የሆነው የታይሮይድ እጢዎ ተግባር የተዛባ መሆኑን የሚያሳይ ምልክት ነው። ስለዚህ የጎሮሮ እጢ እብጠት ወይንም እንቅርት ካለቦ ወይም ያልተለመደ ነገር ከተሰማው በአመጋገቦ ራሶ ለማስተካከል ከመሞከረው በፊት በመጀመሪያ አስፈላጊውን ምርመራና የጤና ባለሙያ ምክር ለማግኘት ወደ ጤና ተቋም መሄድ ይኖርቦታል። ምክንያቱም ዶክተሮ የእንቅርቱን አይነት እንዲሁም መሰረታዊውን መንስኤ ለይቶ ማወቅ ይችላል እና ትክክለኛውን የተመጣጠነ ምግብ የሚያካትት አጠቃላይ ሕክምና ምክር እና ክትትል ስለሚያገኙ በአመጋገብ ብቻ ለራስ በራስ ሕክምና ለማድረግ እንዳይሞክሩ። ይህንን ቪዲዮ በመመልከቱ እናመሰግናለን። ዛሬ ስለ ጎሮሮ እጢ ማበጥ ወይንም እንቅርት፣ ስለ አዮዲን ሚና፣ ስለ ጎይትሮጆኒክ ምግቦች ወይንም ስለሚያባብሱ ምግቦች እና ስለ ታይሮይድ ጤና ደጋፊ ንጥረ ነገሮች ጠቃሚ መረጃ አግኝተዋል ብዬ ተስፋ አድርጋለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኙት ላይክ ማድረጉን አይርሱ። ለሌሎችም እንዲደርስ ሼር ያድርጉት። ተጨማሪ የጤና መረጃዎችን ለማግኘት ደግሞ ሰብስክራይብ ያድርጉና የደወል ምልክቷን ይጫኑ።